ምንም አይናገሩ። አሁን እረፍት ያድርጉ። ምንም አይናገሩ። ውሃ ስጫቸው አተገበላቸው አድርጌ ያላቸውቆይ ግድ የለም ውሃ እርጊላቸው ውሃ ስጫቸው አተገባቸው አስከምች ውሃ እባክሽን። ቅሪእቃጥለሽ ቅሪ ነደሽ ቅሪ እናቴ። አሁን እርሶ ነፃ ሊሆኑ ነው የመጡት እና እርሶ ምንም ባላዩበት መንገድ ነው እና ግድ የለም ሁሉም ነገር ይሆናል እዚህ ያሉት በሙሉ

ቆይማ እናት ዝም ይበሉ፣ ግድ የለም ይረጋጉ። ትንሽ ውሃ ይጠጡ፣ ሪላክስ አድርጉ። ምንም እንትን አይበሉ፣ ግድ የለውትም። ማዘሪዬ በመጀመሪያ ደረጃ ይሄንን ያደረግኩት ተገድጄ ነው። መሀሌትን ለረጅም ወራቶች ስከታተላት የነበርኩትን የነበርኩ ወንድ ልጆቹን ሁሉም ቦታ ላይ ያሉትን ከነ ቦታቸው ከነ ፎቶቸው ከነ ድረሻቸው አውቅ ነበር። ነገር ግን ለእነሱ ህይወት ጥሩ ስላልሆነ ነው ያልፈሰጥኩት። አማራጭ ሳጣ እርስዎን ማግኘት ነበር ምክንያቱም ነገሩን ሚዲያ ላይ ድፍንፍን ድፍንፍን ድፍንፍን አድርገው በተለይ ዱባይ ውስጥ የተደራጁ ግለሰቦች አስቀርተው ነበር። ነገር ግን ሰላሳ ሰባት ወንድም እህቶቻችን፣ ልጆቻችሁ እንባ አላስተኛኝ ስላለ ብቸኛው አማራጭ ማዘር እርስን መኮሰት ነበረ። እርስን ለማገኘት ነገር ያደረግኩት። ስለዚህ አውቱ ሉ አሁ ተረጋግጠሩ አሁ ትክክል ያልካል። ያረገው ትክክል፣ ያረገው ልጄ ትክክል ነው። ለሀቅህ ኑር፣ ለሀቅህ ኑር። እግዚአብሔር ነው የሚሰጠው፣ ወደ አፍ የሚከተው ሰው አይሰጥም። ለሀቅህ ኑር። ጥሩ አድርገሃል። ጥሩ ነው ያደረገው። በጣም ጥሩ። እነዛ ሌቦች መቼ አደረጉ? መቼ አደረጉ? ቤቷ የሚያውቁ የሚፈተፉት የሚበሉ መቼ አደረጉ? ተባብረው የደሃን እሷን ተባብረው ሌባ እንደመያዝ እከሌ እከሌ እከሌ እከሌ እያለ ደፋፍነው ራሳቸው ለማስመለቅ የሰው ሀቅ መሬት ለማድረግ እግዚአብሔር አይወደውም። እግዚአብሔር አይወደውም። ለእኔ መሬት መንቀጥቀጥ ይነሳል። እግዚአብሔር አይወደውም። በእውነት ነው የምር፣ እግዚአብሔር አይወደውም። አምጧት፣ አምጧት እቺ ላይ ባከነ ሌቦቹ። አምጧት፣ አምጧት፣ ውሃ ስጧቸው። እናቱ አጥገምሻቸው ያለቻቸው ልጃቸው፣ ውሃ ምናምን አቅርቢላቸው። ቆይም እናቴ ይረጋጉና ይውሉት። እኛ ወንድሞ ልጆች ሆት ነን፣ እዚህ ውስጥ ያሉት በሙሉ ወይርሶ ወገን ነው። እኛ እርስዎ ነፃ ለማውጣት ነው። ሌላ ነገር አይደለም፣ እሺ ያለአግባብ እርስዎ ላይ እጃቸው የጠቆሙ በሙሉ እንዲያወርዱና መስመር እንዲይዝ ነው። ስለዚህ ወደ ሚዲያ መምጣትዎት በጣም ወሳኝነት አለው። እሺ፣ እና ስለዚህ ምንም ነገር አይሰማዎት። አዎ፣ ኔራ አላስገባ ብለውኝ እኮ ራሴ ነኝ፣ ምን ላድርግ? እንደ እንደ እኔ ያቀርቡማ አብሬ ብሰርቅ አብሬ ብበላ መቼ ይዘጉኝ ነበር። ያነጋግሩኛል እንዲህ በይ እንዲህ በይ እያሉ እንደሚባባሉ አሁን ልጀምርና ሚኪ ተዘጋጅታል። መብረቁ መብረቁ ተዘጋጅታል። ስሙ በቃ ልጀምር። ከዛ አንዳንድ ጥያቄ ጠይቃቸዋለሁኝ። ሌላ ሰው ሚዩት እንዲያነሳ፣ አንዳንድ ጥያቄ እየጠየኳቸው ከዛ መጨረሻ ላይ ደግሞ ህዝብ የሚጠይቀው ጥያቄ ካለ ህዝብ ይጠይቃል። ስለዚህ መጠቀቅ አለብን። ማንም ሰው ጣልቃ እንዳይገባ፣ ማንም ሰው መናገር አይችልም። ማንም ሰው ያለአግባብ ቃላት እንዳይናገር ጥንቃቄ አድርግ። ምክንያቱም ልብ የሚሰብር ቃላት ዛሬ ለሰው ሲገባ ውስጡ ከባድ ነው የሚሆነው። እሺ እናቴ አንድ ጊዜ ከይቅርታር ጋር አድርጉልኝና እዚህ ቤት ውስጥ መቼም የመጡበት ምክንያት አለውት የመጣሁበት ምክንያት ቆይ ንገሩት። እንኳን ደህና መጡ ነው ምለውት። እንኳን ወደዚህ ነፃ ለመውጣት ወደዚህ ሚዲያ ስለመጡ በጣም ነው ደስ ያለኝ፣ ስላየዎትም በጣም ነው ደስ ያለኝ። እና ግን አንድ በዚህ ላይ ስትጀምር ምን ብዬ ነው የምጠይቆት መስሎት? እስቲ እንደው የልጆትን አስተዳደግ እንደው ቢነግሩኝ፣ እንዴት አድርገው ነው ልጆቹን ያሳደጓቸው? ስንት ልጆች ስንት ልጆች አሉት? እሺ እሺ፣ እኔ ስድስት ልጆች አለኝ። አንድ ሴት አምስት ወንዶች። እኔ አግብቼ መጥቼ ባህር ኃይል ነበረ ባለቤት። ምጽዋ ነው የገባሁት፣ ምጽዋ ነው የተዳርኩት። እኔ ምጽዋ ተወልጄ ነው ያደኩት፣ ኤርትራ ማለት ነው። እየሰማኸኝ ነው ልጄ? አግብቼ መጣሁ። ባለቤቴ በጥይት ሲመታ እዛ፣ ያኔ ሻዕቢያና መንግስት ሲዋጋ ማለት ነው። ሲመታ ጥረታ ወጣ። እንግሊዝ ኤምባሲ ገባል፣ ስራ ገባ፣ የተማረ ስለሆነ ይህ ግባሌ ነው። በተክሊል ነው ያገባሁት። አምስት ሴት አንድ ወንድ አለኝ። እዛ ነው ተወልደ ያደጉት። በኋላ እኔ የባለቤቴ ደሞዝ ስለማይበቃ እንግሊዝ ኤምባሲ ውስጥ ነው የምንኖረው እቤት እዛ ኤምባሲ ውስጥ ነው የምንኖረው። ልጅ ማንም ያውቃል፣ ጠይቁ። ደሞዝ ስለማይበቃ ለልጆቹ ማስተማር ስላይመቃ እኔ አስራ አራት እስከ አስራ አራት አመት ባህሬን ስደት የሄድኩኝ ልጆቼን እዛ ትቼ እንግሊዝ ኤምባሲ ከባታቸው ጋር ቦር ቦር የሰራሁትን እየላኩ እየለኩ ቦር ቦር የሰራሁትን እየላኩ። ስጋ አልበላም። ምን ስጋ አልበላም አልወድም፣ ድሮም አልበላም። ቂጣ እናት ይማት ከወንድሟ ጋር አንደኛ አልፋ ተግባር እድ እንኳን በነፃ ነበር የመደባቸው። ሳይከፍሉ እየከፈልኩ ስለነበር የማስተምራቸው አባትየው ዘበኝነት እየሰራ የዘበኛ ደመወዝ ቤት በነፃ ነው ኤሌክትሪክ በነፃ ነው ግን ደመወዙ ትንሽ ነው ልጅ ማንም ያውቋል የሚሰሩት ያውቃሉ ከዛ በኋላ አስራ ስንት አመት ቆይቼ ሳስተምር ወሰድኳት እንዲሆንኩ እንዲሆንኩ ስትል በቃ እንቺ እንደዚህ ካረግሽ ነ እንደሰው ሰርተሽ የተማርሽ አይደለሽ እንዴ ኮምፒውተር ትች ያለሽ ምን ትችያለሽ ያለሽ ነው የሰርተሽ ብ ያመጠዋል አምስቱ እዛ ናቸው መጣች አመጠኋት ባህሬን ያለ ሰው ይናገር አላ እናቴ ህንድ ናት አባቴ አሜሪካዊ ነው እናቴ አይደለችም። ልታሳስረኝ ሁሉ ያው አለም ዘውድ አለም ዘውድ የዓብደልጀሊል ሚስት ባህሬን ያለችው ኤጀንሲ ያላት ቤተሰብ የካዝኔ ናት ታውቃለች። እነ ሳራ እነማሚ ሳለን ያለችው እነ ሳራ እነማሚ ያውቃሉ ስለኔ። ባህሬን እያሉ ኮ እየደወሉ እየነገሯቸው ነው። ጥዬላት ወጣሁ ጥዬላት ወጣሁ። ልጄ አርባ አምስት ዲና ልጄ ነው የወጣው። ጭልም እቃ የለኝም እቃ የምን ሁሉ ለሷ ጥዬ ወጣሁ። ልታሳስረኝ ጭራሽ ፍረዱ ጥዬ ወጣሁ ጥዬ ወጣሁ። በኋላ ከስንት ዓመት መጣች ባል አገባች ባል አገባች። ይህን ሰማይ ነው ልጄ፣ እየሰማሁት ነው። ቆይ እዛ ላይ ከመድረሳችን እዛ ላይ ከመድረሳችን በፊት እናቴ ማህሌትን በሚያሳድጉበት ጊዜ እንዴት አድር ያው እንዳሉት እንግዲህ እንደዚህ በደንብ አድርገው መከራይተው ነው ያሳደጉት እና እና ከልጆች ህይወት ማህሌት የተለየ ጸባይ ነበራት። በወቅቱ በዛን ጊዜ ሲያሳድጓት እንዴት ነበርልጅ ረ አታለቅስ አትናገር፣ የዋህ ልጅ፣ ጥሩ ልጅ ትንሽ እኮ ነበረች። እኔ ትቻ ሲሄድ እኮ የስድስት አመት ማት እኮ ትንሽ ነበረት። ስለማይበቃ ነው ልጆች እንዳይሳቀቁ የሚከፍሉት ትምህርት ቤት እንዳይጎልባቸው፣ ጫማ፣ ልብስ እንዳይጎልባቸው ነው የሄድኩት። አስራ አራት ዓመት ስቀመጥ ግን የስንት ዓመት ሆናለችች ልጅ? ረዱ እንግዲህ ስታደርጋቸው እንደ አባትየው በህይወት የለም ሞቷል። ስድስት አመቱ ነው። አሁን እንደዛ ነው የሆነው ነገሩ። ይኸውልህ፣ እሺ ትምህርት ቤት ሄዳ ነበረ። መሀል ላይ ትማር ነበር። ዩኒቨርሲቲ ትማራለች። የት ትማር ነበር? ያስተምረዋል። ዩኒቨርሲቲ አይደለም። ይኸውልህ፣ ዘጠነኛ ከወንድሟ ጋር አንደኛ ወጥታ ከአዲስ አበባ ትምህርት ቤት ተግባረድ በነፃ መደባቸው። እየሰማ አይደው? እኔ ዛኔ በወር በወር እየላኩ ገንዘብን ቲማቲም እና ቂጣ እየበላሁ አልኩህ እኮ ልጄ፣ ቲማቲም እና ቂጣ ቂጣ እየጋገርኩ እንዲያገኘሁት መበላ ሰው አይደል። ከዛ በኋላ በዚህ ገብቶ ስትል እንግዲህ አንቺ ሰው ካልሆንሽ ልጅ ሰው ልጆች ማትወጥ ብጪ ወንዶች እንኳን ከቤት አልወጡ በእኔ እዚህ እንደ ሰው ሰርተሽ ቢ ኮምፒውተር ተምረሽ የለ እውቀት አለሽ ብዬ አመጣኋት። መታ ደግሞ ለእኔ አስገዳይ ሆነች። ማን ባህሬን ያውቃል ይሄንን ባህሬን ሲያመጧት የስንት ዓመት ልጅ ነበረች እንዴ? አሁን እኔ አስራ አራት አመት ስቀመጥ የአስራ ስምንትና የአስራ ዘጠኝ ትሆናለች። ትልቅ የደረሰች እንዴ የራያም ትሆናለች። ምን ሆነህ ነው እናታዳን እናቴ እንደው እንዲህ አድርገው አሳድገው መከራ አይተው አሳድገው ለምንድን ነው አሁን አንዳንድ ነገሮች እየነገሩን ነበርና ለምን እንደዚህ ልታስብቻለች? እርስ ላይ ለምን ክፋት ታስብቻለች? እኔ አላቅም። እኔም የማውቀው ነገር የለም። እሷ ተይዛ ብትን ነገር አይሻልም። እኔ አላቅም። እኔም ከበደልኩ እኮ እንዲህ አርጋኛለች ልትል ትችላለች፣ በሰው ፊት እና በእግዚአብሔር ወይ እኔ ምን አውቃለሁ? እኔስ ግራ የገባኝ ያደለ እንዴ? ግራ የገባኝ ያደለም ወይ እኔ እኳ እዛ እንዳልሆነ ብላ ያረገችኝ እኔ እና እናት የለኝ ሞታለች ብላችኋል እኮ ይጠቅላላ የሚያውቁት። ግን እናት አላት እንድዘኝናት እንደዚህ አርጋት ናት እያሉ እየተናገሩ ነው። እዚህም እናት የለኝም አንዴ ማሳደግ ያደ ትላለች አንዴ አባቴ አሜሪካ ነው እኔ ምንድነኝ ትላለች እኔ ምን አውቃለሁ አይምሮዋ ትክክል ነው እብድ አይደለችም እብድ አይደለችም ሰው ነው የምታሳብደው እኔ እንዳሳበደች ነው ያሳበደቻቸው እብድ አይደለችም ጤነኛ ናት ከይሲ እግዚአብሔር ልጅ ሰይጣን አስሮታል ሲል ነው የምሰማው ግን ሴት ሰይጣን ነበር ያሰረው ፈቷታል ፈቷታል ፈቷታል